ደረጃ ላይ ወጥተ ነው የገባ ነው። ቤት ስንገባ ገጽታው እንደ አባቴ ገጽታ ሁሉ መስሎ ታየኝና ደስ አለኝ። ሳየው የሱሳናት ያመጣሽልኝ ልጅ አላት። ከዛ እሱ ደግሞ የእናቴን ያባቷን ስም እየጠራ አያትሽ እኮ እኔን ያሳድጎኛል አንቺም እኮ ስጋዬ ነሽ አለኝ እና መማር ትፈልጊያለሽ አለኝ። አዎ እኔ ዋናው ትልቁ ነገር መማር እፈልጋለሁ። ለመማር ነው። ትምህርትማ የማይማር ሰው አልፈልግም አለኝ በአንድ ቀን ብዙ ነገር ተነጋግርን። ደስ አለኝ። እኔ ከትልቅ ሰው ጋር ቁጭ ብዬ እንደዚህ ማውራቴ ራሱ አስደስተኝ። ተፋተው፣ የልጆች እናት ለብቻ ነው ያለችው፣ እሱ ሚስታ ግብቶ ለብቻው ነው የሚኖረው። የእሱን ቤት ለልጆቹ ትቶላቸውን እሷ ጋር ሄዱ የሚኖረው አንቺ ከእነሱ ጋር ነው የምትኖሪው፣ እና ያለውን ነገር እዚሁ ሰርታችሁ ነው የምትበሉት። ዋናው ነገር ልጆቼን እንድትጠብቅ የልኝ ነው አለኝ። እንዳይጠፉብኝ እነዚህን የሚንከባከብልኝ ሰው ነው የምፈልገው ከልጆቼ ያለውን ነገር ደግሞ አንቺ ምንም ነገር የምትደብቂ ነገር የለም ጥፋታቸውን በተነገረ ቁጥር ከጥፋታቸው ይታረማሉ እና የእነሱን ውሎ እንድትከታተይልኝ ነው አለኝ ትልልቆች ናቸው ትልልቆች ሆነው ደግሞ እነሱን መጠበቅ እንዴት ለራሴ ገርሞኛል በጣም ወሩ ጥር ላይ አካባቢ ነበር የመጣሁት ና ትምህርት ቤት የምገባበት ጊዜ ስላለፈ የሆነ ትምህርት ቤት ነበረና ያው አንደኛው ልጅ እዛ ትምህርት ቤት ለምን አገባም አለ እና አሳያት ተባለ ይዞኝ ሄደ። አስተማሪ ስጠይቅ በቃ ትችያለሽ፣ መመዝገብ ግን ዘንድሮ እንደ ደረጃ አያዝልሽም። ለቀጣዩ አመት ያግዘኛል ካልሽ ግቢ ና ተማሪ ተባልኩ። አምስተኛ ላይን ያቋረጥኩት መጻፍ እችላለሁ፣ ማንበብ እችላለሁ። በቃ ከመደሰቴ የተነሳ ብዙ ነገር ውስጥ የማመላልሰው ነገር ነበር። አሁን እናቴ በአካል አግኝቻት ሁሉ ብነግራት ደስ ይለኛል። እና እዚህ ስማና አትማሪም ትለኝ ነበር። በቃ እንደዚህ እያሰብኩ እሄዳለሁ። መርካቶ ሄዶ ልብስ ተገዛልኝ። ቅርብ ነው ትምህርት ቤታቸው። እና ያን እየለበስኩ ልጆችን ትምህርት ቤት መሸኘት ጀመርኩ። የቤቱን ስራ በሙሉ መስራት ጀመርኩ። ልብሳቸውን እኔ ነኝ የማጥበው። ከልጆቹ ጋር እኔ እንደ ትልቅ ሰው እነሱ እንደ ትንሽ ነው እንጂ እንደዚህ እንደ እኩያ ሆነን እንኳን አናወራም። ከልጆቹ ጋር የሆነ ነገር እንኳ ሲፈልጉ በፍርሃት ነው የሚጠይቁ። ይፈራሉ። ኮስታር ምንም ፊት እንዳሰጫቸው ታብያለ፣ ፊት አልሰጣቸውም እና የሚፈልጉትን ነገር እኔን ጠይቀው ነው እሱም ደግሞ አንድ ነገር ብሰማ፣ ከእሷ ጋር አንድ ጭቅጭቅ ብትጨቃጨቁ ከዚህ በኋላ ውርድ ከራሳቸው ነው ብሎ ይቆጣቸዋል እና ይፈራሉ። በይበልጥ አንደኛው ልጅ ነው አስቸጋሪና እሱን ነው እኔ እየወሰድኩ ማስገብጠ። አንደኛው ለትምህርቱ በጣም ጎበዝ ነው መማር ይፈልጋል። አንዳንድ ጊዜ ስለ በፊተኛዋ ሰራተኛ ይነግረኛል። ትምህርት ቤት ስንሄድ በቃ እዚህ ጋ ነው የኛ ትምህርት ቤት ስላት እሺ ሂድ ግባ ብላ ትመለሳለች ወርቅ እየቆ ምንም አታቅም ይላል። እዲ ሰባተኛ ክፍል ተማሪ ነው። አራተኛ ና አምስተኛ ክፍል ሲማር የነበረችውን ልጅ ታሪክ ነው ለእኔ የሚነግረኝ። ያው የእኛ ትምህርት ቤት ስላት ሂድ ግባ እያየሆ ብላ እሷ እኔ በዚህ ዞር ብዬ ተመልሼ ሻይ ቤት ና ብስኩት ገዝቼ በልቼ በዚያው ሂጀ ይለኛል። ለካ እንዲ ነው ብዬ እኔ ሂድ ቀጥ ብለ ትምህርት ቤት የራሳቸው ትምህርት ቤት በሩ ላይ ደርሶ ከተማሪዎች ጋር ተቀላቅሎ ሲገባ ተመልሼ ነው ነው። ልክ አባቱ ሲመጣ ደብተር ገልጦ ቁጭ ይላል። በዛን ሰዓት ምንም እንደሚያነበው ነው ቁጭ ይላል። አንተ ስትመጣ ነው ደብተሩን የገለጠው ብዬ እናገራለሁ። ሄዶ ደግሞ ከረንቡላ ቤት ከዋለ ዛሬ የዋለው እዚህ ቦታ ነው፣ ምንም አልሰራም የቤት ስራ የቤት ስራው ነይ ጠይቀው ብዬ እናገራለሁ። ከዛ ሲታይ ምንም እንዳልሰራ አልሰራም፣ ጊዛኔ ያው ይመታዋል። ሲመታው ደግሞ እኔ በተናገርኩት በመሆኑ እጸጸታለሁ። ለምን ባልተናገርኩ ኖሮ፣ ደግሞ ካልተናገርኩ ችግር ነው። መጀመሪያ የተነገረኝ ነገር አለ። አንተ በምታው ቁጥር እኔ እያዘንኩ ነው። ስለ ማዘን ሁሉ ነግሯል። ይሄ ልጅ እስከ መጨረሻው ከሚጠፋ አሁን እየነገርሽኝ እኔ ብመታው ወደፊት ለጠሩ ሊሆን ይችላል፣ አትጸጸች ይለኛል። አንድ አመት ምናምን ከሆነኝ በኋላ አዳዲስ ባህሪ ያይበታለሁ። ትምህርት ቤት ለመሄድ ፍላጎት እንደሌለው፣ እኔን እንዴት አድርጎ መሸወድ እንደሚችል ያመቻቻል። ድንገት ስገባበት ሁሉ የያዘውን ነገር ድብቅ ያረጋል። ምንድን ነበር በቃ እዚው ጠይቋለ፣ ምንድን ነበር ያደርገው፣ ምን ልታደርግ ነው አንቺ? ደግሞ በቃ የሆነ ከኔ ጋ እንጣላለ፣ ይጨቃጨቀኛል። አንቺ አቃጣሪ ብሎ ከኔ ጋ ይሰዳደባል። ከዛ ከተወሰነ ጊዜ በኋላ ልክ ትምህርት ቤት በሩ ጋር ስንደርስ በሰውና በመኪና ውስጥ ሹልክልክልክ ብሎ ጠፋብኝ። ሁለቀን እዚህ እዚህ ቦታ ስንደርስ እሱ በታክሲ በመኪና ውስጥ ተሹልክልኮ ገብቶ ጠፍተዋል። ትምህርት ቤት አልገባም አልኩኝ። ለምንድን ነው ያልገባው ሲባል ዛሬ ካራምቡላ ልጅ ስጫወት ነው ያልኩት በግልጽ እግሩ እስከሚቆስል ነው የሚመታው። ያንን እንዳይመታ ስለሚፈራ ግልጹን ይናገራል። የቀረሁት እንዲሁም ሁለት ቀን ብቻ አይደለ ማለት ለሷ የገባው መሰልኩ እንጂ ልክ ትምህርት ቤት በር ላይ ከገባው በኋላ ተመልሽን ይሞጣው አለ እና አርባ ቀን ቀሪ እንዳለበት ተናገረ። የት ነበርሽ? አርባ ቀን ቀርቷል። አርባ ቀን ሙሉ ሲቀርብ ታውቂ ያለሽ ያላቅ ትምህርት ቤት ይ እንደምሄድ እንደማስገባው ነው ማቀው። በቃ የማይሆን ነገር ነው። ከባድ ነው። ይህ ኃላፊነት ለእኔ በጣም ከባድ መሆኑን ነው የምረዳው። በየት ወጣ እንኳን ሳለው በምን ውስጥ እንደወጣ ሳላቀው ሰው ቤት ይገባል። ጎረቤት አለ ሰውየው ደግሞ ብዙ ጊዜ እዚህ አይኖርም ቤቱን ዘግቶት ውጭ ሀገር ምናምን ነው የሚኖረው እና ወይ በአራት ወር ወይ እንደዛ ነው ቆይቶ ነው የሚመጣው። ሲመጣ ያስቀመጠውን እቃ ያጠዋል። በምን ውስጥ ገብቶ በምን ውስጥ እንደሚያወጣው አላቅም። ከዛ ሰውየው በጣም ኃይለኛ ነው ያጎረቤታቸው ማለት ነው እና አበደ በቃ ሰውየው እና ሊገለው ሁሉ እንዲህ ሊመታው ሲል እኔ ተንቀጠቀጥኩኝ። ፖሊስ ይምጣ ምጣ፣ ፖሊሲ ምናምን ተባለ። ገና አስራ ስምንት አመት አልሞላውም እና ይህ አይታሰሩም አሉ ፖሊሶቹ። ስለዚህ ቤተሰብ ወላጅ ምጣ ተባለ። ወላጅ ደግሞ እነሱ ስራ ሄደዋል። እንግዲህ እኔ ጣብቅ የተባልኩት እኔ። በጣም አስቸጋሪ ነው እዛ ጋ እሱ የተያዘው። በጣም አዘንኩኝ፣ አለቀስኩ። በቃ ምን ውስጥ ነው የገባውት አልኩ። ለእኔ ለህይወት የተመቸ ቢሆንም የተሰጠኝ የስራ ኃላፊነት ግን ለእኔ በጣም በቃ ወጣው ነው አዘንኩኝ በጣም አለቀስኩ። ከዛ መለቀቅ የለበትም ተብሎ ቀበሌው ይዘውት ሄዱ። ምን ብዬ ማታ ሲመጣ ደግሞ ለአባቱ እንደምናገር ግራ ገባኝ። የት እንደምገባ አላቅም። አስራ አንድ ሰዓት ከስራ ሲወጣ ተደውሎ ና ቀበሌ እንዲ ትፈለጋለህ። በቃ በቃኔ አሁን ለምጠየቀው ጥያቄ መልስ መስጠት በጣም ከበደኝ። በምን እንደምል ግራ ገብቶኛል። እኔም በማስጠንቀቂያ ከለአንተ እንስጥህ ብለው እሱን ነገሩት። እሺ በቃ ብሎ ተቀብሎ አስፈትቶ ይዞት መጣ። ምን እያረግሽ ነበር? እሱ እንደተኛ ቶሎ ቁርስ ሰርቼ የትምህርት ቤት ቁርስ ምሳውን እየቋጠርኩላት ነበር። ለምን ባይ በላይ አይቀርም ከምግቡ ይልቅ እኮ እሱን ጠብቂ ነው ያልኩሽ ብሎ ተቆጣኝ። ዛን ጊዜ በቃ ከመብላቱ ይልቅ እሱ መጀመሪያ ፊቱን መታጠቡን፣ መነሳቱን፣ የት ጋር እንዳለ ራሱ መጠበቅ አለብሽ ያለኝ። ምን አለበት እንደዚህ አይነት ነገር ውስጥ ባልገባው? ለምን ይህን ኃላፊነት ተቀበልኩኝ? በቃ ምንም ምንድን ነው የኔ አማራጭ አማራጭ ሁሉ አጣለሁ። በቃ አስባለሁ። በር ቆልፌ ነው የምተኛው። ቁልፍ በጄ ከያዝኩኝ የሚወጣበት ስለሌለ እሱን ለመቆጣጠር ይሄ ሁሉ በቃ በጣም ይከብደኛል። አልፎ አልፎ ደግሞ እንጀራ ልጋግር ከተነሳው ወይ በሩን ራሳቸው ሳልቆልፈው ከረሳውት ሹልክ ብሎ ይወጣል። ለሊት አስር ሰዓት ይወጣል በዛ ሰዓት ልክ እኔ ጨርሼ ወደ መኝታ የእሱን መኝታ ቤት ስገባ አልጋው ባዶ ነው የለም ተነስቶ ሄዷል አለቅሳለሁ ምንም አልተወጣሁትም በቃ እሱን አልቻልኩትም እጅግ በጣም ቀኑ ሙሉ ሸክም ሆኖብኝ ሳዝን ሳለቅስ ስተክዙልና ማታ ሲመጣ ለአባቱ ጋሼ እንዲህ እንዲህ እንደተፈጠረ ለሌት ዛሬ ወጥቶ ሄዷል እላለሁ በጣም ተናዶ እሱም በቃ ሰውን መጠበቅ እንግዲህ በጣም አስቸጋሪ እንደሆነ ያው በሩን ቁልፉን ረሳቸው ምናምን ካልኩት ይቆጣኛል። እኔን በቃ እንዲ ስራሽ አድርገሽ ለምን አታስብ ይለኛል። አሁንስ በጎቼን በጠብኩ ይሻለኛል ነበር እላለሁ እኔ በግልጽ ለሱ እኔስ በጎቼን ስጠብቃቸው እንዲ አላስቸገሩኝ እላለሁ። ይስቅብኛል። ልክ እሱ ጉሮ ወጣ ሲል አንቺ እኮ ባዳ ነሽ ተውጫለሽ ከዚህ ቤት ይለኛል። ምንም ቢሆን እኔ ልጁ ነኝ። አንቺ ዛሬ እኔን አስገረፍሽኝ አይደል አንቺ ተናግረሽ አቃጠርሽ አይደል በተኛሽበት ውግቸሽ ነው የምሄደው ይለኛል እንደዚህ ሲል እንደሚያሸንፈኝ አመንኩ ማለት፣ አቅሙም እየጠነከረ ነው የመጣው፣ እያደገ መጥቷል ልጁ። ቀላሉ ነገር ምን እንደሆን ታውቂያለሽ አለኝ። ከእኔ አንቺን ከአቤ ጋር ማለያየት ነው። በቃ አንቺ እሱ ለሱ እንደዚህ ብለሽ ስትናገረ፣ እኔ ደግሞ ያላደረግሽውን ከወንድ ጋ አየኋት ብዬ እንዲህ ብነግረው፣ አንቺ ራስሽን መቆጣጠር የማትች ሰው እንደገና እንዴት የእኔ ልጆች ተቆጣጠራለች ብሎ እንደሚያምን እኔ በእርግጠኝነት እነግርሻለሁ ከዚህ ሁሉ ይልቅ አንቺን የመከታተል ብታቆም ይሻል ይሻላል ይለኛል። ብልጥ ነው እና ሊያደርገው እንደሚችል አመንኩኝ። በቃ በጣም ተጨነቅ ጀመረ። እኔ ይህን ሁሉ እንዲህ እንዲያደርገ እንዲህ ነው ሊመታኝ እንዲያስፈራራኝ ብል ብዬ ብናገር እሱም ደግሞ አንተ እንደዚህ ከሆንክ ከቤት ውጣ ተብሎ ከቤት ቢባረር ያባረርሽኝ አንቺ ነሽ ብሎ መንገድ ላይ ጠብቆ ሊመታኝ ነው፣ በማታም በዱርዬ ሁሉ ሊያስመታኝ ነው ያለች ከቤት ቢወጣም ምክንያቱ እኔ ነኝ። ከቤት ለማውጣቱ በምትናገሪው ነገር አባቴ እኔን ቢያባርረኝ አንቺ ደግሞ የትም ብትገቢ እኔ አንቺን እገልሻለሁ። ይህንንና የሚለኝ ሁሌ። ይህንን ሲል በቃ ሞቴን ነው ማዳምጥ ከነገ ዛሬ ቢወጋኝስ በቃ መጨረሻ እንደዚህ ነው። እኔ እዚያ የምፈልገው ደረጃ ላይ ሳልደርስ ልቀር ነው በቃ ይገለኛል ብዬ ማለት እየጠነከረ ብረት ጠዋት ተነስቶ ክብደት ያነሳል። ብረት አይተሽኛል እያ ላይ ያስፈራራኛል። ከጎን እንዲሆን እንዲህ አይነት ችግር ተፈጥሯል። ምን ይሻለኛል እንኳን ብዬ ለሰው ማዋየው ማንም አልነበረም። እስከዚህ ሁሉ በቃ ትቼ መሄድ አለብኝ ሁሉ የሚል ነገር አስብ ጀምር። በወጣ ደግሞ የት ነው የሚሄደው? የሚሄድበት ሌላ ቦታ ከዚያ ቤት ውጭ የማውቀው ምንም ነገር የለም። ግዴታ እዛ ጋር መኖር ስላለብኝ ብቻ አለመናገርን መረጥኩኝ። እሱ ያጠፋውን ትምህርት ቤትም አለመሄዱን ባልናገርስ ብዬ ዝም ማለት። እኔ ዝም እያልኩ ሲሄድ ደግሞ ችግሩም እየባሰ ነው የሄደው። ችግሩ እየባሰ በመጣ ቁጥር ደግሞ አንድ ቀን አባትዬ መስማቱ አይቀርም ይህን ሁሉ ሲያደርግ ለምን አልነገርሽኝም? የሚል ጥያቄ ደግሞ ወደ እኔ ሊመጣ ነው። አሁንም በጣም ከበደኝ፣ በጣም ጭንቀት። ደህና ዋልሽ ሁሉ ሲሉኝ አልሰማም በቆንጉበት አንዳንድ ጊዜ በቃ እንደ እንቅልፍ ሁሉ ነው የሚወስደኝ። አይኔ እንዲህ ተገልጠው እየታየ ሰው እያየኝ አልነጋግርም። በቃ ፍጥጥ ብዬ እቆማለሁ። ዝም ብዬ ድንገት እደነግጣለሁ። በቃ በስ ትክክል አላስብም። የያዝኩትን ነገር ወይ ቃሚጭ ከሆነ ልቅቅ አርጌው እዚያው አይኔ ፍጥጥ ብሎ ቆማለሁ። ሲጠሩኝም ምንም የት እንደወሰደኝ አላቀው። ጸጥ ጸጥልና ለአንድ ለአስር ደቂቃ ምናምን ነው እንደዚህ የሚያደርገኝ። ከእንቅልፍ እንደሚነቃ ሰነቀ ምን ሆነሽ ነው ብዬ ሳይ ሁሉም በቃ ተደናግጠው ቆመው አያቸዋለሁ። እኔም ምንም አላቀው የሚሆነውን ነገር። ከዛ በቃ አይ ይች ልጅ አጋንንት ይዟት ነው ቀጻ በል መሄድ አለባት ይላሉ።